ዛሬ እዚህ የተገኘሁት የኢሬቻ ዋዜማ ነው። ትናንትም አጣሪ የሚባል ነበረ። እዛ አጣሪ ኢሬቻ አድርገን ነው የመጣ ነው። ይሄ የምናየው ከ2011 ጀምሮ በዘንድሮ አመት በጣም በጣም ነው የተለወጠው። ከተማውም ተለውጧል፣ ህዝቡም ተለውጧል፣ አስተሳሰባችን ተለውጧል። በፊት የነበረን አስተሳሰብ የተለየ ነው። በእውነቱ ጠቅላይ ሚኒስትራችን በሚሰጡት መመሪያ ላይ ተመርኩዘው ክብርት ከንቲባዋ የከተማውን ልማት ለውጠውታል። ሌትተቀን እየሰሩ 74 የሚባለው ስራ ላይ አውለዋል። ይሄ የምታዩው እሬቻ ቦታ በፊት በጣም የተጨናነቀ ነበረ መንገዱ ሁሉ። አሁን ከተለያየ ኦሮሚያ ክልል የሚመጡ ብሔር ብሔረሰቦች ሰዎች እሬቻውን ለማክበር የሚመጡ እንደ በፊቱ እንደዚህ መጨናነቅ የለም። በፊት መግቢያ በር አንድ ነበረ። አሁን በጣም ሰፊ ነው። እሬቻ የሚደረግበት ቦታ ደግሞ ፋውንቴኖቹ በጣም ዘመናዊ ናቸው ውስጦ አበባው መብራቱ ማታ ላይ በተለይ ማታ ላይ ደመቅ ያለ ነው። በጣም ደስ ብሎናል እና እንግዶቿን ለመቀበል አዲስ አበባ ዝግጅት ላይ ነች። በየቦታው ሕክምና አለ። ውሃ የጠማው ውሃውን ይጠጣል። የራበው ምግብ አለ፣ የታመመ ሕክምና አለ። ነጻ ሕክምና እስከ ከፍተኛ ሕክምና ድረስ ስላለ ምንም የሚያስቸግር ነገር የለም። በጣም ደስ ብሎናል እኛ።